ሰላም ሚኒስቴር ዋነኛ ተልዕኮ የጸጥታ ሚኒስቴር አይደለም፣ የትስስር ሚኒስቴር ነው። በዜጎች መካከል ትስስር መፍጠሪያ ሚኒስቴር መስራቤ ነው። የትርክት ግንባታ ሚኒስቴር ነው። የጋራ የወል ትርክት የመገንቢያ መሳሪያ የፌዴራል ስርዓት ማጠናከሪያ ተቋም ነው። ከዚህ በፊት ኢትዮጵያ እንግዲህ ወይ በቤተክርስቲያን ላይ በነበሩት የቄስ ትምህርት ቤቶች ላይ ድጓ ምናምን ሊሄዱ ሲማሩ የነበሩ ልጆች ከደቡብ ተነስተው ወይ ጎጃም፣ ከጎጃም ተነስተው ጎንደር፣ ከዛ ሄደው ልጆች የቆሎ ተማሪ ሆነው ኢትዮጵያና ኢትዮጵያን አሳስረውልናል። በእስልምናም ከደቡብ ተነስቶ ዳና ሼህ ጋ ሄደው ወይ የቀቢና ሼህ ጋ ሄደው ወይ የሆነ ዳንጌ ሸጋ ሄደው አንዱ ሼህ ጋ ሄደው በእምነትም አንድ ቢሆኑ በብሔር የሚላዩ አካባቢ ጋር ሄደው ቋንቋ ተምሮ ኢትዮጵያን አሳስረውልን ሊሆን ይችላል። በገዳ ስርዓት ውስጥም ከየትኛውም አካባቢ ላይ መጥቶ አንድ ሆኖ በአንድ ገዳ ስር በሐደስ ስቄ ስር ሆኖ ኢትዮጵያን አሳስረውልን ሊሆን ይችላል። አሁን ዘመኑ በደረሰበት መንገድ የኢትዮጵያ ዘመናዊ የምንለው ሞደርን ገብረመንት? ሀገራዊ ችግሮች እና መካከል ትስስር ተሰስር ፈጥራለሁ ብሎ ተቋም ሲመሰረት የሰላም ሚኒስቴር የመጀመሪያው ነው። ለዛም በጀ ሲይዝ በዛ ውስጥ ወጣቶቻችን ከተወለዱበት አካባቢ ሌላ ቦታ ሄደው እህትና ወንድሞቹን አውቆ ይምጡና ህብረብሔራዊ ሀሳብ ብቻ ሳይሆን ህብረብሔራዊ ክህሎት ይኖራቸው ብሎ ካለችው እርሾ ገንዘብ ላይ በጅቶ ያሰራ መንግስት፣ ይሄ ለውጥ መንግስት ነው የመጀመሪያ። ይሄም ተቋማዊ መልስ ነው። የሚኒስትር መስሪያ ቤቶች ውስጥ ያለው የፌዴራል ተቋማት ኢትዮጵያን ይምሰሉ ብሎ ሲባል በቁርጠኝነት ፖለቲካዊ ኮስት ይኖረዋል። እኮ ይህን ስትል የሆነን ነገር ልጭነው ስትባላለህ እኮ አይደለም። ህብረ ብሔራዊ የሆነ ተቋም፣ የፌዴራል ተቋም፣ የሁሉም ተቋም ካላራከው የማንም አይሆንም ማለት ነው። ያ እንዳይሆን በጥንቃቄ ክህሎትን፣ ሜሪትን፣ አቅምን ነገር ግን ደግሞ ውክልናን መሰረት አድርጎ መሰራት አለበት ብሎ ፓርቲው በቁርጠኝነት ሲሰራ በሀገረ መንግስት ችግራችን ውስጥ ያለውን ነገር ለመፍታት ካለው ቁርጠኝነት ነው ኢትዮጵያ የሁሉም ስትሆነው ለሁሉም የምትሆነው በሁሉም የምትጠበቀው ቁርጥ አቋም ነው። ይሄን ብዝሃነታችን ጌጣችን ነው። ብዝሃነታችንን ለማስተማር እኮ አሁን ማገዶ እየወሰድን ነን። ብዝሃነታችን በአድዋ የመጣ ነው፣ እትና ወንድሞች በቅድመ አያቶቻችን ደም የመጣ ነው። ወጥ ያለውን ነው፣ ወጥ የመሆን ፍላጎት ያለው አካል ሳይ ኢትዮጵያን ያለ መገንዘብ ነው። የአያት የቅድመ አያቱ አጥንት ነው የሚወጋ። ወጥ አይደለንም፣ ህብረ ብሔራዊ ነን። ምን ማለት ነው? ወጥ ደግሞ የሚያሰኘን ነገር አለ ሀገራዊ አንድነት ያለን በኢትዮጵያዊና በኢትዮጵያ ሳቤ ላይ ወጥነን ተነጥለን እንደ የተቀመጥን ህዝቦች አይደለንም። የየራሳችን ማንነት ቢኖረንም የሚያሳስረን ደግሞ ድንቅ ገመድ ያለን ኢትዮጵያውያን ነው። ይሄን ስለምንወድና ስለምንጠላ ሰው በተግባርም አሳይተናል። አሁንም እያሳየን ከለውጡ በኋላ ይሄን አቅም በአግባቡ ተገንዝቦ ከተለመጥማጭ የሆነ የውጭ ዲፕሎማሲ አሰርቲ ወደ ጠያቄ የውጭ ዲፕሎማሲ ሄደው ይሄ ነገር ይገባናል፣ ወደብ ይገባናል። ድፍረት ይፈልጋል ከድህነት ለመላቀቅ ከጥገናች ለማለት እርዳታ ድፍረት ይፈልጋል ይፈልጋሉ። በእርዳታ በተተበተበ ዓለም ውስጥ ይህን ስትናገር የህዝብን አቅም መረዳት ያስፈልጋል። ይሄ የጋራ ትርክት ነው ማለት ነው። ኢትዮጵያን በልኳ ማሳየት የጋራ ትርክት ማሳያ ነው ብዬ ነው ማለት ነው። ኢትዮጵያን በልኳ ተገንዝቦ ለሌላ ማስገንዘብ የወል ትርክት ነው። ስለዚህ ከአንዳንድ ችግሮች ሊነሱ ይችላሉ። ፈተናዎች ቅድም ያለ አንዱ ፈተና ይህን የፖለቲካ ባህል መቀየር ነው። በዚህ ምክንያት ችግሩ ከብልጽግና ውጭ ብቻ ሰው ብልጽግና ውስጥም ሊገጥም ይችላል ማለት ነው። በየሰዓቱ በስልጠና በትሬኒንግ የወል ትርክቴ ነው። በልበ ሙሉነት ስለ ሀገርና ስለ ብሔርና ስለ ኢትዮጵያና ኢትዮጵያዊነት በጋራ በመሪ ደረጃም ጭምር በፓርቲ ደረጃም ጭምር ስራ ይሰራ ነው። ካልተጋገዝን እንዴት ነው ሊሳካ የሚችለው? የአንድ አካል ስራ ሊሆን አይችልም። ይሄ የፓርቲ ስራ ሊሆን አይችልም። ፓርቲ በድሜ ነው እኮ መቼስ ቆጥረ ነው እድሜ የምሰጠው፣ ወይ አምስት ዓመት ነው የምሰጠው። ይሄ ሀገር ፕሮጀክት ነው የህዝብ ፕሮጀክት ነው። ባለቤቱ አርበኛው መሆን ያለበት መላው ህዝብ ነው። አይዞህ ብለህ ካልደገፍክ ምናልባት ይሄን የያዘው ፕሮጀክቶ ተስፋ ቢቆርጥብህስ የት ነው የምንሄደው? ኋላችን ሰፊው ነገር የምቁርሾ ከሆነ ሚስብ ኃይል ያ ነው። ተስፋው ወደፊት ያለው ተስፋ በእጃችን ነው። አብሮ መስራት ይፈልጋል። ስለዚህ የተዛቡት ትርክቶች ተጽፈዋል እንጂ መሬት ላይ ቅድም እንዳልኩት አድዋ እኩል ተዘምቶ ሲመጣ የጻፉ ሰዎች እኮ ስታነበው እንዴት አዛብቶ እንደጻፉት የተወሰነን ሰው የተወሰነ እምነትን ዝም ጃምፕ አድርገዋል። ያኔ ደግሞ አድዋ ላይ ስላልነበርክ ጽሁፉ ነው የምታየው ትላለች ስለዚህ እኔ ካልሆነ የማንም አይደለም የእኔ አይደለም እንዲል አድርገውታል። ቁጭ ብሎ ሲፈተሽ እኮ ሁሉም ያለ ይሄን ለማስተካከል ቅድም ከሰሩ ስራዎች አንዱ አድዋ መታሰቢያ ነው። እዛው ስትገባ የሌለ የለም የሌለ ብሄረሰብ የለም። ምን ያህል አጀንዳው እንደ ሞታ የታላው የግጭት የተዛባት ትርክት የነበረው አድዋ ላይ ቆመኮ ስራ ሲሰራ ይችነች ኢትዮጵያ እኛ በሰራ ነው ስተት እንጂ አያት ቅድሚያቶቻችን ምናልባት በወቅቱ የሚያግባባቸው አንድ ቋንቋ አልነበረም። የሀገረ መንግስት ሂደታችን ገና ምስረታችን ሂደት ላይ ስለነበረ ለዛ ይመስለኛል። በወቅቱ የነበሩት መሪ አመልን በጉያ ስንቅም ባህያ እያሉ አመል እንዳለኮ ተረድተዋል አመል አለች ማለት ነው። ስለዚህ ምናልባት በወቅቱ አማርኛ ያህል የሚያሳስረው ህዝብ አማርኛ ሰፊ ተናጋሪ አልነበረውም። ነገር ግን በኢትዮጵያ ቋንቋ ተነጋግሯል። ሰው ሀገሩን ለመጠበቅ ተግባብቷል። ያንን የመሰለ ጸጋ ብፌ በልኩ አለመጻፋችን ለተዛቡ ትርክቶች መቀመጥ የራሱ መሰረታል የተዛባ ታሪክ ሳይኖረን ማለት ነው